ይህንን ላፕቶፕ በፍጹም በፍጹም እንዳትገዙ የሚሏችሁ ሰዎች ለምንድን ነው የሚሏችሁ? ሰላም ፋሚሊዎች አማን ኤሌክትሮኒክሶች ነን። ዛሬ በአንድ ላፕቶፕ ዙሪያ የምናወራ ይሆናል። አብዛኛው ሰው እየተነጋገረበት ያለው ላፕቶፕ ነው። እንዳትገዙ እየተባለ በጣም ብዙ ሰው እየተቸገረ ያለበት ላፕቶፕ ስለሆነ ዛሬ በሱ ዙሪያ እናወራለን። የዚህ አካውንት አዲስ የሆናችሁ ላይክ ሼር እና ሰብስክራይብ እያደረጋችሁ ለሌሎች ጓደኞቻችሁ እንድታደርሱ በአክብሮት እንጠይቃለን። ወደ ላፕቶፑ ዲቴይል እንግባ። ላፕቶፕ ሞዴሉ ኤችፒ ፕሮቡክ አራት አምሳ ሞዴል ሲሆን ጂቱ ነው። ጂቱ ማለት ምንም ጊዜ ከጀኔሬሽን አንጻር ነው የሚወሰነው። ጂቱ ከሆነ አምስተኛ ጄኔሬሽን ነው ማለት ነው፣ የ2015 ምርት። ጂ ዋን ሲሆን ግን አራተኛ ጄኔሬሽን ነው የ2014 ምርት ማለት ነው። አሁን ይጀላቸው የመጣሁት ብዙ ሰው መነጋገሪያ ያደረገው ጂቱ ላፕቶፕ ነው ማለት ነው። ስለዚህ ላፕቶፕ ስናየው ኮሩ አይፋይፍ ነው። ኮሩ ምንድነው አድቫንቴጁ ካላችሁን የኮር ለውጥ አብዛኛው ጊዜ ላፕቶፕ ሲገዛ ኮር አይ ስሪ፣ ኮር አይ ፋይፍ፣ ኮር አይ ሰቨን አሁን ደግሞ እስከ ኮር አይ ናይን ድረስ ደርሰዋል። እና ኮሩ ምንድነው አድቫንቴጁ ካላችሁን ከፕሮሰስና ወይም ደግሞ ከፍጥነት ጋር ሚሞሪን አጋዥ ያደረገ ነው ማለት ነው የተወሰነ አጋዥ ያደርጋል። ላፕቶፓችሁ የምትጠቀሙትን ስራ እንዲያፈጥንላችሁ ያደርግላቸዋል ማለት ነው። ከዛ አንጻር ነው ኮሩ በጨመረ ቁጥር ፍጥነቱን፣ ፕሮሰሰሩን የተወሰነ እየጨመረ ይሄዳል ማለት ነው። ጄኔሬሽኑ አምስተኛ ሲሆን የ2015 ምርት ነው። ስክሪን ሳይዙ እንደምታዩት 15.6 ኢንች ናት። በስክሪን ሳይዝ አብዛኛው ጊዜ ይሄ አካውንታንቶች ነው የሚጠቀሙት ወይም ደግሞ ለሪሰርች ለወር ለኤግዚ ለቢሮ የሚጠቀሙ ሰዎች በጣም የሚፈልጉት ላፕቶፕ ነው ማለት ነው። ከምን አንጻር ነው ካላችሁም፣ ምክንያቱም ሳይዙ 15.6 ኢንች ከመሆኑ አንፃር ነም ሎክ አለው የራሱ የቻለ ማለት ነው። በላይ በኩል ቁጥር አለው። ከሱም በተጨማሪ በቀኝ በኩል የራሱ ጀስት እንደ ካልኩሌተር ነም ሎክ አለው ማለት ነው። እንዲሁም ደግሞ ፊንገር ፕሪንት አለው። አብዛኛ ጊዜ በፓስዋርድ እንኳን እንትን ከምትሉ በፌስ አይዲ በአሻራ መጠቀም ትችላላችሁ። ለደህንነትና ለጥንቃቄ ሴኩር ማድረግ ትችላላችሁ ማለት ነው። በቀኝ በኩል ያለውን ነገሮች አብረን እንይ። በቀኝ በኩል ከላይ በኩል ስናየው ሲዲ ይቀበላል። የሲዲ ጥቅሙ በአሁኑ ሰዓት ወደ ፍላሽ እንኳን ቢቀየር አብዛኛው ጊዜ የሕክምና ተቋማት ላይ እዛ እናገኘዋለን። እኛም ደግሞ የቆየ ሲዲዎች ካሉን እዛ ፋይል ካለን ወደ ፍላሽ እንኳን ለመገልበጥ ግዴታ ሲዲ ዲቪዲ ስሎት ያስፈልገናል ማለት ነው። በሱ ተጠቅመን ፋይሎቻችን መጠቀም እንችላለን ማለት ነው። ከሱ ቀጥሎ ያለው ሁለት ፍላሽ ፖርት አለው በቀኝ በኩል እንደምናየው። እንዲሁም ደግሞ ኤርፎን አብዛኛው ጊዜ ሙዚቃ የሆነ ስራዎቻችን እየሰራን ኤርፎን፣ ባለገመድ ኤርፎን ሰክተን መጠቀም እንችላለን ማለት ነው። በግራ በኩል ምን እንዳለው እስኪ አብረን እንከታተል። ከላይ ቻርጅ መሰኪያ ያለው የራሱ ቻርጅ መሰኪያ ያለው ፋን ወይም ደግሞ ላፕቶፓችን እንዳይገል ጭስ የሚያወጣበት ቦታ አለች ማለት ነው። ከዛ አልፎ ደግሞ ኤችዲኤምአይ ወይም ደግሞ አብዛኛ ጊዜ መምህራኖች ምናምን ለፕሮጀክተር ይጠቀሙበታል። ይሄ ኤችዲኤምአይ ኬብል ይሰካል ይቀበላል ማለት ነው። ለሱ ፐርፐዝ ይሆነናል። አርጄ ፎርቲ ፋይቭ የኢንተርኔት ኬብል አብዛኛ ጊዜ ቢሮ ውስጥ ለምትጠቀሙ ሰዎች ወይም ደግሞ ከቦታ ወደ ቦታ ላለመንቀሳቀስ አንድ ቦታ ላይ ሰክታችሁ ለመጠቀም ስትፈልጉ በአርጄ ፎርቲ ፋይቭ ኢንተርኔት ኬብል መጠቀም እንችላለን። ከሱ አልፎ ግን በተጨማሪ በሆትስፖት ወይም ደግሞ በኦንላይን ዋይፋይ ኮኔክት በማድረግ እዚህ ላይ መጠቀም እንችላለን። በሁለቱም በኩል መጠቀም እንችላለን። አድቫንቴጁ ይሄ ነው ማለት ነው። ኤርፎን ይቀበላል። በተጨማሪ በብሉቱዝን ኮኔክት አድርጋችሁ በኤርፖድ መጠቀም ትችላላችሁ ማለት ነው። ኦንላይን የምትማሩ ሰዎች ደግሞ አድቫንቴጁ ምንድን ነው? ካሜራ ስላለው ኦንላይን ላይ መጠቀም ትችላላችሁ። የፈለጋችሁትን ትምህርት ወይም ደግሞ የፈለጋችሁትን ዌብሳይቶችን ስትፈልጉ በካሜራ መጠቀም መማማር ትችላላችሁ ማለት ነው። ጀርባው እንደምታዩ ብላክ ከለር ናት። ወደ ስቶሬጁ ስንሄድ ስቶሬጁ 500 ጂቢ ሃርድ ዲስክ ነው። ማሳደግ ይቻላል አንድ ቴራባይት ሃርድ ዲስክ አሁን በእርግጥ ዘመኑ ትንሽ የተራቀቀ ስለሆነ ወደ ስቶሬጅ ወደ ኤስኤስዲ ገብተናል። ይህ ማለት ሶሊድ ስቴት ድራይቭ ማለት ነው። በፍጥነት ደረጃ ከኤችዲዲ ወይም ደግሞ ከሃርድ ዲስክ ድራይቭ ኤስኤስዲ ወይም ሶሊድ ስቴት ድራይቭ የተሻለ ነው ማለት ነው። ይህ ማለት ይሄ ሶሊድ ስቴት ድራይቭ ተጨማሪ ስሎት ስላለው ሁለቱም ይቀበላል ማለት ነው። ሁለቱም አንድ ላይ መጠቀም እንችላለን ማለት ነው። ወደ ሚሞሪ ስኔት ደግሞ ስምንት ጂቢ ዲዲአር ስሪ ሚሞሪ አለው። እንዲሁም ደግሞ ዋን ዋን ኦፍ ቱ እስሎት ስላለው ዋን ኦፍ ቱ ማለት አንድ ቦታ ነው የተያዘው ሁለት ቦታ ነው አንድ ላፕቶፕ ሁለት እስሎት ነው የሚኖራቸው። ከሁለቱ እስሎቱ ላይ አንድ እስሎቱ ላይ ስምንት ጂቢ ዲዲአር ስሪ ቦታ ይዘዋል። አንዱ ፍሪ ስለሆነ ስምንት ጂቢ ከፈለጋቸው አራት ጂቢ አፕግሬድ ማድረግ እንችላለን ማለት ነው። ዲዲአር ስሪ፣ ዲዲአር ፎር፣ ዲዲአር ፋይቭ ምንላቸው የራም ታይፖች አሉ። እነዚህ ታይፓቸው ምንድን ነው ልዩነታቸው ካላችሁ፣ ዲዲአር ስሪ ከዲዲአር ቱ በፍጥነት ደረጃ የተሻለ ነው። ከዲዲአር ፎር ግን ትንሽ ያንሳል። እሺ መጀመሪያ ላነሳ ነው። ወደ ጉዳዩ ስንሄድ ይሄ ላፕቶፕ የማይሆንበት ምክንያት አንደኛ ለቪዲዮ ኤዲተሮች፣ ሁለተኛ ለፎቶሾፕ፣ እንዲሁም ደግሞ ለጌመሮች። ጌመሮች ጭራሽ እንዳታስቡ። ለቪዲዮ ኤዲቲንግ አይሆንበትም ያልኩት ምክንያትና ብዙ ሰው እያወራበት ያለበት ምክንያት አንደኛ ሶፍትዌሮቹ ሊጭንላችሁ ይችላል በእርግጥ ግን አንድ የሰራችሁትን ስራ ሴቭ ላርግ ብትሉ በራሱ ጊዜ ሴቫ ያደርግላችሁ ክራሽ ያደርግባችኋል ከዛ አልፉ በምንም ታምር ራና ያደርግላችሁ እራሳችሁን በጣም የሚያስጨልላችሁ በፍጹም በፍጹም ለእነዚህ ለሶስት ኬዞች አይሆንም ብዙ ሰው እያወራበት ያለበት ምክንያት ይሄ ነው ማለት ግን ከዛ በፊት ጥቅሙ ደግሞ ልንገራችሁ ከበጀት አንፃር አቅም የለኝም ለምትሉ እና እንዲሁም ደግሞ እቤታችሁ ቁጭ ብላችሁ ዩቲዩብ ኦንላይን የምትማሩ ወይም ደግሞ የተለያዩ ዌብሳይት ክሬት ለማድረግ የምትፈልጉ እናት አባቶች ለልጆቻችሁን የተለያዩ ትምህርቶች እንዲማሩበት የምትፈልጉ ከሆነ ይሄ ላፕቶፕ ከበጀት አንፃር በጣም ምርጥና አሪፍ ነው። ከሱም አልፎ ደግሞ ቢሮ ቁጭ ብላችሁ ለተለያየ ለወር ላይ ኤግዜል እንዲሁም ደግሞ ለአዶቤ ሪደር መጠቀም የምትፈልጉ ካላችሁ ይሄ ላፕቶፕ ከበጀት አንፃር አሁንም እላችኋለው በጣም አሪፍና ምርጥ ላፕቶፕ ነው። ከበጀቱ አንጻር ይሄ ላፕቶፕ እኛ ጋር የምታገኙት በ18500 ብር ብቻ ነው ማለት ነው። የምትፈልጉት ካላችሁ ኮንታክት አድርጉኝ። ሰላማችሁ ይብዛ። ለዚህ አካውንት አዲስ የሆናችሁ ላይክ፣ ሰብስክራይብ እና ጓደኞቻችሁ እንዳያመልጣቸው ሼር እያደረጋችሁ ለእኔም ድጋፍ እንድታደርጉልኝ በአክብሮት እንጠይቃችኋለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ፣ ይመቻችሁ።